ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር በኢትዮጵያ አስተናጋጅነት በድምቀት እየተከናወነ ይገኛል። ቅዳሜ እለት በተደረገ ውድድር ኢትዮጵያ ሩዋንዳን ከጨዋታ ብልጫ ጋር ሁለት ለባዶ በሆነ ውጤት አሸንፋለች። ጨዋታ በጣም አሪፍ ነበር። የመጀመሪያውን 215 ደቂቃ በጣም ከብዶን ነበር። ከዛ በኋላ ግን ጌሙ መቆጣጠር ችለን ነበር። ጌሙ አሪፍ ነው። መጀመሪያ የመጀመሪያ አስራ አምስት ደቂቃ ትንሽ ተቸግረን ነበር ጨዋታውን ለማንበብ ከዛ በኋላ ግን ሙሉን ለሙሉ ተቆጣጥረን ተጫውተናል አሪፍ አራት ነበረን ከ ጀምሮ እስከ ፊኒሺንግ ድረስ አሪፍ ሂደናል ከዚህም በላይ መጠበቅ አለባቸው ኢትዮጵያ ዝ በመጀመሪያ ጨዋታ ድሌቀና ኢትዮጵያ ከ17 ዓመት በታች ብሄራዊ ቡድን በጨዋታው ያሳየው እንቅስቃሴ ተስፋ ሰጪም እንደነበር ተመላክቷል በመከላከሉ መልኩ በጣም ሶሊድ ሆነ መምጣት አለብን ስላለን በጣም ተደራጅተን የመጣ ነው ያንን ዲፌንሲቭሊ ተቆጣጥረን ከተጫወትን በኋላ ከዛ ቀጥሎ ባለው ስቴፕ ባይ ስቴፕ ወደ ሪትሙ ገብተው ዶሚኔት አድርጎ የተጫወቱበት ሁኔታ ነው ያለው። ምን እንደተሰራ ሜዳ ላይ ያሳዩበት ነውና በጣም ደስ ብሎኛል። ጥሩ ነገር አግኝተናል የሚል እምነት ነው ያለኝ። ማለት ጥሩ ነገር እየሰራ እንደሆነ ፕሮሰሱ፣ ጥሩ እንደሆነ የሚያሳዩት ውጤት ነው የተመዘገበው። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር ሁለተኛ የምድብ ጨዋታ ነገም ቀጥሎ ሲደረግ ቀን ሰባት ሰዓት የኢትዮጵያ ብሔራዊ ቡድን ከደቡብ ሱዳን ይጫወታል። ቡድኑ ለጨዋታው ይረዳው ዘንድም አስፈላጊውን ዝግጅት አድርጓል። ዝግጅታችን በጣም ደስ የሚል ዝግጅት እያደረግን ያለ ነው። ያው ለነገ አሪፍ ጨዋታ ይሆናል ብዬ አስባለሁ። ከዝግጅት አንጻር በጣም በአሪፍ ሁኔታ እየተዘጋጀ ነው። ያው የበለጠ እናደርጋለን። ይሄ መጀመሪያችን ከመጀመሪያ ጨዋታ በላይ የኛው ውጤት በጣም ያስፈልገናል እና ከበቂ በላይ ዝግጅት አድርገናል። ብሔራዊ ቡድኑ በቀጣይ ከ17 ዓመት በታች የአፍሪካ ዋንጫ የሲካፋ ውድድር ላይ የተሻለ ተፎካካሪ መሆንና በአፍሪካ ዋንጫውም ተሳታፊ ለመሆን በጥሩ መነሳሳት ላይ ይገኛል። የመጀመሪያ ዓላማችን ያው አፍሪካ ዋንጫ ማለፍ ነው። ከዛ ሁለተኛው ዓለማችን ደግሞ ዋንጫውን ማንሳት ነው። ያው ቲሙ የመጀመሪያ ግቡ የአፍሪካ ዋንጫ ለማለፍ ነው። ሲቀጥል የአፍሪካ ዋንጫ ሂዶ አንድ ጨዋታ አሸንፎ ያው ለዓለም ዋንጫ ለማለፍ ነው ጥረት የምናደርገው። መጀመሪያ ግባችን ዋንጫ መብላ ነው፣ ሁለተኛ ለአፍሪካ ዋንጫ ማለፍ ነው። ከአንድ እስከ ሶስት አጠናከር ጎላችን አፍሪካ ዋንጫ ማለፍ ቢሆንም የእያንዳንዱን ጌም በስነስርዓት ተጫውቶ ያላቸውን ቤስ ፐርፎርማንስ አውጥተን ማሸነፍ የሚለው የሆነ ከ17 ዓመት በታች ላይ የተሻለ ውጤት ማስመዝገብ ለአፍሪካ ዋንጫ ማለፍ መንገዱን አሁን ላይ ጀምረነዋል። ከእግዚአብሔር ጋር የተሻለ ነገር ይመጣል ብዬ አስባለሁ። በዚህ ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር ቀዳሚ ሆኖ ያጠናቀቁ ሶስት ሀገራት በቀጥታ የአፍሪካ ዋንጫ ተሳታፊ ይሆናሉ።